የኢትዮጵያ ካፒታል ገበያ ባለስልጣን የካፒታል ገበያውን ድርሻ ለማስፋትና ለኢኮኖሚው የሚያበረክተውን አስተዋጽኦ ለማሳደግ የተለያዩ አዳዲስ አገልግሎቶችን እያስጀመረ ነው። ከእነዚህ ውስጥ አንዱ ደግሞ በቅርቡ ይፋ የተደረገው የኢንቨስትመንት ባንክ ተጠቃሽ ነው። አገልግሎቱ አክሲዮን መሸጥ የሚፈልጉ ድርጅቶችን ሙሉ መረጃ በማደራጀት ወደ ገበያው እንዲወጡ የማድረግ ስራን ይሰራል። እኛ ምንድን ነው የምናደርገው? ኢንቨስትመንት ባንክ ላይንስሱ ምንድን ነው የሚያደርገው? መጀመሪያ ላይ ካምፓኒው ማን ነው የድርጅቱ ባለቤቶች እነማን ናቸው? ቢዝነሱ እንዴት ነው የሚያንቀሳቀሱት? ወደፊት ቪዥናቸው ምንድን ነው? ዲው ዲሊጀንስ የሚባል ነገር ይሰራል። ፋይናንሽል ስቴትመንት አላቸው፣ ሂሳብ አላቸው በደንብ ታክሲ የከፈለ ድርጅት መሆን አለበት። ከዛ በኋላ ደግሞ ይሄ ድርጅት ኦኬ ለገበያ ሲቀርብ አክሲዮኑ በስንት ነው የሚሸጠው? ምን ያህል በጠቅላለው እ 10 ቢሊዮን ስሸጥ ምን ያህል አክሲዮኖች ይሸጣሉ? እያንዳንዱ አክሲዮን ምን ያህል ትሸጣለች ብሎ ኃላፊነቱን ወስደን እኛ ፕሮፌሽናሊ አዘጋጅተን ይህንን የሴክስ ስቶክ ኤክስቼንጁ ላይ ለህዝብ እናቀርባለን። እንዲህ ያለው መረጃ በገበያው ላይ መተማመንን ለመፍጠር በእጅጉን ያግዛል። ሌላው አገልግሎቱ የሚሰራው ደግሞ ድርጅቶች ከሌላ ድርጅት ጋር መዋሃድ ቢፈልጉ ወይም ተጨማሪ የኢንቨስትመንት አቅም መፍጠር ቢያሻቸው የኢንቨስትመንት ባንኩ ለድርጅቶቹ ተስማሚ የሆኑ አጋሮችን ያፈላልጋል። እነ ኩባንያዎች ማደግ ይፈልጋሉ፣ መዋሃድ ይፈልጋሉ። ለምሳሌ ከሌላ ኩባንያ መርዘርስና አኩዚሽን የሚባል ደግሞ ፈቃድ አለን። እሱን ለመስራት ካምፓኒዎቹ እንዲዋዱ ሲፈልጉ፣ ያላቸውን ለመሸጥ ሲፈልጉ የሀገር ውስጥ ብቻ ሳይሆን የውጭ ኢንቨስተሮችም እናመጣላቸዋለን። አዘጋጅተን በጣም ግሎባል ኔትወርክ አለን፣ ኤክስፒሪንስ አለን። ሁላችንም ይህ ስለምናት አንድ ኩባንያ የፋሚሊ ሆን ሊሆን ኢትዮጵያ ውስጥ ዘመዴ ሲቪ ካፕታል ባካቸው ኢንቨስተርስ አፈላልጉልኝ ካምፓኒ ማሰድ ይፈልጋል የተወሰነ ሼር መሸጥ ይፈልጋለው ወይም ከነሱ ጋራ መዋሃድ መርጅ ማድረግ ይፈልግ ስለ መርጅ ዘን አኩዚሽን የሚባል ደግሞ አማካሪ ነተሳለ። ይህ እንግዲህ ኢንቨስትመንት ባንክ በቅርቡ ፍቃድ ካገኙት ሁለት ድርጅቶች መካከል አንዱ የሆነው የሲቢ ካፒታል አገልግሎት ከኢንቨስትመንት ባንኩ በተጨማሪ የማሻሻጥ ፍቃድም ያለው ሲሆን፣ ወደ አክሲዮን የመጡ ሽያጮችን ግለሰቦች ከፈለጉ በራሳቸው መተግበሪያዎችን በመጠቀም ካልሆነም በዘርፉ ፍቃድ ያላቸውን ባለሙያዎች በመመደብ እንዲገዙ የማድረግ ስራም ያከናውናል። እኛ ሊስት ሊሆኑ እኛ ያመጣነውን ብቻ ሳይሆን በአጠቃላይ ገባ ያሉ አክሲዮኖች ምክንያቱም ብዙ ካምፓኒዎች ሊስት ይደረጋሉ ዛ ኤስክስ ላይ ሼራቸው ይሸጣል ብሎ እቅድ ተይዟል። ሶ የእነዚህን ካምፓኒዎች በየቀኑ ሼራቸውን ማስገዛት ማሸጥ፣ ፋሲሊቴት ፕላትፎርም መስጠት ካፒታል ገበያ በኢትዮጵያ ገና በጅምር ላይ ያለ በመሆኑ እንዲሁም ሰፊ የሆነ የህዝብ ሀብት የሚንቀሳቀስበት ከመሆኑ አንጻር የመገናኛ ብዙኃን ትኩረት በመስጠት የግንዛቤ ማስጨበጫ ስራ ሊሰሩ እንደሚገባም አንስተዋል። በየቀኑ ህዝቡን ትምህርት መስጠት ያስፈልጋል። ከኛ ጋር በመተባበር ከባለ ስቴክሆልደሮች ጋር በመተባበር ከተቆጣጣሪ ባለስልጣን ሊሆን ይችላል፣ የሴክስ ሊሆን ይችላል። ከሁሉም ጋር ብቻ በመተባበር ለህዝቡ በየቀኑ የአክሲዮን ገበያ ምንድን ነው ባንክ ሄዶ ቅድመ መጀመሪያ ላይ እንዳልኩች እኛ ኮመርሻል ባንክ አይደለንም፣ እኛ ኢንቨስትመንት ባንክ ይህን ራሱን መሰረታዊ የሆንን ልዩነቱን ዲፍረንሱን በሚዲያ በኩል ማስተማር ያስፈልጋል። ከግንዛቤ ማስጨበስ ስራው በተጨማሪም ገበያው ምን እንደሚመስል እየተከታተሉ መስራትና በዘርፉ ፍቃድ አውጥተው እየሰሩ ያሉ ተቋማትንም አሰራር መፈተሽ ይገባል ብለዋል። በየቀኑ ደግሞ ገበያ አክሲዮን ገበላ ምን እየተደረገ ነው፣ ምን እየተሸጠ ነው፣ ዋጋ ሪፖርት የሚደረግ ይኖራል። ኢዲሽን ከሱ በተጨማሪ በየጊዜው ሌሎች ሀገር እንደሚደረገው ሚዲያ ሄዶ ይሄ ካምፓኒ ምን እየሰራ ነው? ላቸው ካምፓኒዎቹ ራሳቸው መሄድ ትችላለች፣ ፓብሊክ ናቸው። አሁን የኢንቨስተር ሪሌሽንሽፕ ዲፓርትመንት ይኖራቸዋል። እነ ካምፓኒዎች ሄዱና እናንተው ከፋና ነኝ፣ እስቲ ስለ ቢዝነሳቸው አውሩን፣ ገበያ ላይ ወታቸዋል፣ እንዴት እየተንቀሳቀሰ ነው። ካስፈለገ ደግሞ ሌላ አገር እንደሚደረገው ኢንቨስቲጋቲቭ ሪፖርቲንግ ታደርጋላችሁ። የለም ሁልጊዜም ባይሆን አንዳንዴ ምን ነው የምትሰሙት፣ የምታዩት ነገር አለ። የሕዝብን ፕሮቴክት ለማድረግ ስለዚህ፣ ሚዲያ ከፍተኛ ሮል አለው።